ከተሞች በየጊዜው በሚጨምረው የህዝብ ብዛትና እድገታቸውን የሚመጥን የንጹህ ውሃ አቅርቦት ያስፈልጋቸዋል። በሀገራችን በፈጣን እድገት ላይ ከሚገኙት ከተሞች አንዷ አዳማ ከተማ ባለፉት ዓመታት የንጹህ መጠጥ ውሃ አቅርቦት እጥረት ውስጥ ነበረች። አዳማ በፍጥነት እየጨመረ ከሚገኙ የነዋሪዎቿ ቁጥርና በተለያዩ ዘርፎች ለመስራት ከተማዋን ተመራጭ ያደረጉ ባለሀብቶችን ፍላጎት የሚመጥን ንጹህ ውሃ ማቅረብ ባለመቻሏ የቅሬታ ምንጭ ሆኖ ቆይቷል። እስከ 15 የቆየ ጊዜ ከሳምንት ስትመጣም ደግሞ ለሊት ነው የምትመጣ። ገና እንቅልፈትን ነው ለሊት ምንቀጣ ይጠፋል። ቀን ቀን አይመጣም። አንዱ ጋ ሲመጣ አንዱ ጋ አይመጣም። ደግሞ የእኛ ትንሽ ዳገዝ ስለሆነ አይመጣም፣ እዚህ አይደርስም። የታች ሲቀዱ እኛ አና- አናገኝም። ከዛ ከቀዱ ደግሞ ሄደን እንገዛለን ማለት ነው የሮ ጉያ ሮቢ ልብስ የምናጥብ ከሆነ ለምሳሌ ሮብና ቅዳሜ የልጆች ዩኒፎርም ይታጠባል። ውሃ የምንቸገር ከሆነ በሳምንት ሁለት ጊዜ ማጠቡ ይቀርና አንዴ ብቻ እናጥባለን። ለምን ካልሽኝ ውሃ ቤት ውስጥ ስለማይኖር ነው። ከዚህ በፊት በ200 በ150 በ100 ውሃ እንደተገኘና እንደ ቦታው ርቀት ያስከፍለናል። በቀን አይደለም በሰዓታት ሲቋረጥ ማለት ነው። ይሄ ነው የሚባል አይደለም። አጋጣሚ ሆኖ ወረድ ያለም ሌላም ቦታ ስለነበረኝ ትራንስፖርቴሽኑ በሰዓታት ውስጥ አንዘነገው የውሃውን ጉዳይ ማለት ነው። ጠዋት ተማሪ ሁለት ሰዓት ይገባል። እኛ 11 ሰዓት ተነስተን ካለንበት ውሃ ካለኝ አክሰስ ወደዚህ አጓጉዛለሁ በጋሪም በመኪናም በምን እንጠቀምበታለንና የልጅ ትምህርት ቤት አለ የልጅ ቤት ያስቸግራል። ሁኔታው ከባድ ነው። በአጠቃላይ የአዳማ ከተማ ውሃ አገልግሎት በ2017 የውሃ ሽፋኑ ወደ 67 ነበረ፣ መነሻ ዓመት ላይ እነዚህ ስድስት ክፍለ ከተማዎች አሉን፣ ወደ 19 ወረዳዎች አሉን። ከስድስቱ ክፍለ ከተማዎች በስፋት ውሃ ችግር የነበረባቸው እንደ ቦኩ ሸነን ክፍለ ከተማ ሉጎ እና ቦሌ ዳቢ አካባቢ ላይ ከፍተኛ የውሃ ችግር ነበረ፣ በተለይ ወደ ከተማ ዳር ዳር ላይ ወደ ዳገታማ አካባቢ ላይ ህዝባችን ውሃ ለማግኘት ከፍተኛ ችግር ውስጥ ነበረ። ከአዲስ አበባ በቅርብ ርቀት ላይ የምትገኘዋ አዳማ ከነዋሪዎቿ በተጨማሪ በየጊዜው የተለያዩ ኮንፈረንሶችን ታስተናግዳለች። ከተማዋን ለቱሪዝምና ለመዝናኛ ምቹ ለማድረግ የሚደረግ ጥረት አንድ አካል የሆነው የንጹህ መጠጥ ውሃ አቅርቦት ለማዳረስ ከተማ አስተዳደሩ በትኩረት ሲሰራ ቆይቷል። በዚህም ከተማዋ ያላትን የውሃ ሀብት በፍትሃዊነት ለማዳረስ ከሚደረግ ጥረት ጀምሮ ያለውን ችግር ሙሉ በሙሉ ሊ ሊቀርፍ የሚችል ግዙፍ ፕሮጀክቶችን የመገንባት ስራዎች ሲሰራ ቆይቷል። ውሃን ችግር ለመቅረፍ አንደኛ በነበረን ወይ ደግሞ በምናመርተው ውሃ ለማዳረስ ከፍተኛ ጥረት አድርገናል። እነዛን ለማስተካከል የመስመር ማሻሻያ ከመዘጋጃ ቤት ጋር በመተባበር መስመሮችን በማሻሻል ስራ ሰርተናል። ውሃ አገልግሎቱን በራሱ እቅድ ብዙ መስመሮችን አሻሽሎ ለዜጎች ውሃ እንዲደርስ አድርገዋል ማለት ነው። በህዝብ ተሳፍም እንደዛውም ሰፊ መስመሮች ተዘጋጅቶ በማሰራጨት እና በማሻሻል ከፍተኛ የውሃ ችግር ለመቅረፍ ተሞክረዋል ከዚህ ጎን ለጎን ከፍተኛ የውሃ ችግር ስላለ ከተማ ላይ ትልቁ ፕሮጀክት በኦሮሚያ ክልላዊ መንግስት በጀትና በከተማ አስተዳደር በአፍሪካ ልማት ባንክ ፈንድ የሚሰራ ፕሮጀክት ነበረን በጣም ትልቅ ፕሮጀክት እሱ ለአራት ዓመታት ከፍተኛ ስራ ሲሰራ ቆይቶ በ2017 በከፊል ውሃ ለማጠጣት ትልቁን ስራ ሰርተናል አዳማ ትልቅ ከተማ ነው የዚህ ትልቅ ከተማ ውሃ ማቅረብ ደግሞ አንዱ ትልቅ ትኩረት የተሰጠበት በመንግስታችንም በክልሉ መንግስት ትኩረት የተሰጠበት አካባቢ ነው ለምንድን ነው ኢኮኖሚ ዞን ነው በርካታ ከአዲስ አበባ ቅርብ ርቀት የሚገኝ ስለሆነ ከቱሪዝምም ጋር እጅግ በጣም ሰፊ እንቅስቃሴ የመደረግበት አካባቢ በመሆኑ አገልግሎት አሰጣጡ ላይ የተሟላ ማድረግ ያስፈልጋል እንግዲህ የአዳማ ከተማ እንደ ሀገርም እንደ ክልል ደግሞ አንደኛ ነው። ትልቅ ከተማ ነው። ትልቅ እንቅስቃሴ የሚደረግበት ነው። ትልቅ ህዝብ ያለበት ነው። ብዛት ያለ ህዝብ የሚኖርበት ነው። ይህን የመጠጥ ውሃ ችግር መፍታት የግድ ይላል። ለመንግስት ማለት ለክልልም ለእኛ ነው። ይህን ችግር ለመፍታት እንደምታውቁት መጀመሪያ ላይ የአዳማ መጠጥ ውሃ የሚገኘው ከአዋሽ ወንዝ ነው። ከአዋሽ ወንዝ ተጠልፎ ታክሞ ነው እስካሁንም እየተሰጠ ያለው። ስለዚህ ያ በቂ ስላልሆነ በተጨማሪነት የጉድጓድ ውሃ ነው ከዚህ የሚሄደው ከዚህ ከሞጆ አካባቢ ወደ 15 ጉድጓዶች ተቆፍሯል። ከዚህ ውስጥ 13ቱ ወደ ምርት የሚገቡ የውሃ ጉድጓዶች ናቸው። 13 ፕሮጀክቶች ለውሃ አቅርቦት ዲዛይን ተደርጎ ግንባታው ቁፋሮ ተጠናቆ ሁሉ ነገር ተከናውኖ ካለቀ አንድ አመት ሊሆነ ነው፣ አሁን ማለት ነው። ተጨማሪ ሁለት ጉድጓዶች ደግሞ የከርሰ ምድር ውሃውን ለመቆጣጠር የሚያስችለን ሁለት ጉድጓዶችን ተቆፍረው በአጠቃላይ 15 ጉድጓድ ነው የተቆፈረው። እነዚህ ሁሉ ተጠናቀዋል። ቁፋሯቸው ከአመት በላይ ሆኗል። ነገር ግን ቁፋሮ ካለቀ በኋላ ደግሞ ፓምፖች መገጠም ነበረባቸው። ዋናው ከናሽናል ኢትዮጵያ ኤሌክትሪክ ግሪድ ላይን ፓወር ወደዛ ኤሌክትሪክ ሰፕላይ ወደዛ መቅረብ ነበረበት። ስታንድ ባይ ጀነሬተሮች ተገዝተው መቅረብ ነበረባቸው። የእነዚህ ሁሉ የግዢ ሁኔታ ተፈጽሞ በአሁን ሰዓት ሁሉም ኢንስቶል ሆኗል። በቦታው ተተክሎ ከግማሽ በላይ ፓምፖች አሁን ሰርቪስ አገልግሎት ውሃ ፓምፕ እያረጉ ነው ማለት ነው። ከወርልድ ባንክ በተገኘ የገንዘብ ድጋፍ በኦሮሚያ ክልላዊ መንግስትና በውሃና ኢነርጂ ሚኒስቴር ቅንጅት የተጀመረው የከርሰ ምድር ውሃ ማውጣት ስራ የአዳማ ከተማንና አዋሳኝ ወረዳዎችን የውሃ ፍላጎት ለማሟላት የሚያስችል አቅም ያለው ፕሮጀክት ነው። ከአምስት ዓመታት በፊት የተጀመረው የአዳማ የንጹህ መጠጥ ውሃ ፕሮጀክት በተለያዩ ምክንያቶች የመጠናቀቂያ ጊዜው እየዘገየ ቢሆንም በ2017 የነበረው ችግር ተፈትቶ ግንባታው በማጠናቀቅ ላይ ይገኛል። ይሄ አሁን ያለነው ሞጆ አካባቢ የሞጆ ዌልፊልድ አካባቢ ነው። እዚ አካባቢ ወደ 15 ጉርጓዶች ተቆፍሯል። ከዛ ውስጥ ግን 13ቱ ወደ ውሃ ሲስተም ውስጥ የሚገቡ ሁለቱ ደግሞ የቴስት ዌሎች ናቸው። ውሃ ሞኒተር ማድረግ ያስፈልጋሉ። ምክንያቱም ከርሰ ምድር ውሃ ከፍ ዝቅ ልል ስለሚችል ይህንን ሪቻርጁን ከዛ ጋር አያይዞ ማሰብ ስለሚያስፈልግ 15 ጉርጓዶች ተቆፍሮ 13ቱ ግን ወደ ሲስተም ውስጥ የሚገቡ ናቸው። በጣም ከፍተኛ የሆነ ውሃ ያላቸው ጉርጓዶች ተቆፍረዋል። በተለይ ከ500 እስከ 650 ሜትር ጥልቀት ያላቸው ጉርጓዶች ናቸው የተቆፈሩት በትልቅ ዲያሜትር የውሃ መጠናቸውም እጅግ በጣም ሰፊ ነው። አንደኛው አሁን ያልኩሽ የዚህ የጉርጋድ የውሃ ምንጩን ማረጋገጥ ነው፣ የአስራአምስቱን ጉርጋዶች መቆፈር ነው። ሁለተኛ ሲቪል ወርክ የምንላቸው ስራዎች አሉ። የመጠራቀማ አሁን የውሃ መጠራቀማ ወደ አምስት ሺ ሜትር ኩብ የሚይዝ የውሃ ማጠራቀማ ስድስት አሉ የተሰሩ ማለት ነው። በተመሳሳይ ሁለት ሺ አምስት መቶ የሚይዙ አሉ፣ ሶስት ሺ የሚይዙ አሉ። እነኚህ ስራዎች እየተሰሩ ያሉበት ጉዳይ አለ። ሌላው አቅርቦት ነው። ይሄ ስራ አሁን አጠቃላይ ሲታይ ወደ 257 መስመር ቧንቧ ተዘርግቷል አጠቃላይ ማለት ነው። ይሄ ሁሉ አቅርቦቱ መዘርጋቱ ከባድ ስራ ነው። ሶ እነኚህ ስራዎች እየተጠናቀቁ ያለበት ጉዳይ አለ። ሌላው ኦፊስም አለ። ኦፊስ ማለት የውሃ አገልግሎቱ ኦፊስ ጂ ፕላስ 4 ህንጻ እየተሰራ ነው ያለው። እነኚህ ሁሉ አሁን በጥሩ ሁኔታ ነው፣ ወደ 98 99 አካባቢ የደረሰ ስራ ነው፣ እየተጠናቀቀ ያለበት ጉዳይ ነው። ሶ ይሄ ሁሉ ሲደመር የአዳማን ውሃ አገልግሎት አቅርቦት ችግርን ይፈታል። መቶ በመቶ ይፈታል ተብሎ ነው የሚጠበቀው። የከተማዋን የንጹህ መጠጥ ውሃ ችግርን የመፍታት ተስፋ የተጣለበት የአዳማ የንጹህ መጠጥ ውሃ ፕሮጀክት አሁን ላይ ግንባታው 99 በመቶ ተጠናቆ በከፊል የውሃ አቅርቦት በመስጠት ላይ ይገኛል። በዚህም በከፍተኛ የውሃ ችግር ውስጥ የነበሩ አካባቢዎችን ተደራሽ የማድረግ ስራዎች ተሰርተዋል። ፕሮጀክቱ በፊት በንጹህ ውሃ ዕጦት ለእንግልትና ወጪ ይዳረጉ ለነበሩ የከተማዋ ነዋሪዎችም እፎይታን የፈጠረ ነው። በፊት በጣም ችግር ነበረ። ይሄ ሁሉ ተከራይ በጣም ጭንቀት ነበረ። ከሩቅ ቦታ በወገባቸው አንጥቶ ነው እዚህ የሚጠቀሙ። ሽንት ቤት ሽንት ቤት ችግር፣ ልብስ ማጠብ ችግር፣ በጣም ከዚህ በፊት ጭንቀት ነበረ። አሁን ግን በጣም ለውጥ አለ። በጣም ቆንጆ ነው። አሁን ሽንት ቤታችን በጣም ተጠዳ ነው። እንትኑም ልብሳችንም ሁሉም ያው ደስ ብሎት በየሰራው አጥቦ ንጽናቸውን እየጠበቁ እንኖራለን ማለት ነው። በጣም ለውጥ አለ። ዱር ኬሰቲ ፈገኛ ባዬ ደምኔ ሀማ በፊት ውሃ ስላልነበረ ረጅም ርቀት ተጉዘን እንቀዳ ነበር። ደካዲ የህዝብ ቦኖ አለ፣ እዛ ድረስ ሄደን እንቀዳለን። ከዚያም ከጠፋ ደቃላ ድረስ ሄደን እንቀዳ ነበር። አሁን ቤት ድረስ መግባት ከጀመረ ጥሩ ሆኗል። መቆራረጥ ነበረ፣ ግን በቅርብ ካሉ አካባቢዎች ሄደን እንቀዳለን። ጥሩ ነው። አሁን ከአምስት ወር ወዲህ መቆራረጡ እንደ በፊቱ አይደለም። አሁን በጣም ጥሩ ሆኗል። አዳን አዳንኩኩተሙ ሰኔላይ አዳንኩኩተሙ አመበሬድ የአዳማ ውሃ በጣም አሸጋሪ ነበር። 15 ቀን 10 ቀን ይጠፋ ነበር። አሁን ግን አዲሱ ፕሮጀክት ከመጣ በጣም የተሻለ ነው። ብዙ ለውጦች አሉ። ውሃም ፓወር አለው፣ አይጠፋም እንደ በፊቱ። በፊት ግን በጣም አስቸጋሪ ነበር። አሁን ግን በጣም ተሻሽሏል። አዳማ ውሃ ልማቶችን ሳናመሰግን አናልፍም። አራት ጉድጓዶች ወደ ከተማው ይገብቶ ውሃ መስጠት ጀምረዋል። አሁን ሌሎቹ ደግሞ የዚህ የእስካዳ ሲስተም ማዘጋጀት አስፈላጊ ሆኖ ስለነበር እሱ ስራ ተሰርቷል። እነዚህ ሪዘርቬሮች በርከት ያሉ ውስጥ ገብተዋል። በአጠቃላይ ከዋና መስመር ጀምሮ ሙሉ በሙሉ የሚሰራው 254 ኪሎ ሜትር የትራንስሚሽን ሜን እና የዲስትሪቢሽን ላይን ተብሎ የሚገመተው ነው እዚህ ላይ እና ቀላል ስራ አይደለም። በጣም ሰፊ ስራ ነው እና በአሁኑ ጊዜ ፕሮጀክቱ ያንን ሁሉ ተሻግሮ የሙከራ ምርት እያመረተ ያለበት የመስመር ፍተሻ የተደረገ ያለበት ሁኔታ አለን አዳማ ፕሮጀክት ላይ አራቱ ክፍለ ከተማዎች በቀጥታ ተጠቃሚ እንዲሆኑ ከአራት ወር በፊት ማህበረሰባችን ውሃ እንዲያገኝ ተደርጓል በተለይ ቦሌ ዳቤ ደንበላ ና በከፊል አባገዳ ውሃ እንዲያገኙ ተደርገዋል የቀሩ ሁለቱ ክፍለ ከተማዎች በተለይ ቦኩሸነን ና ሉጎ አሁንም የውሃ ጥረታቸው እንደቀጠለን ያለው ለነሱ በአጭር ጊዜ ውስጥ ለማዳረስ ፕሮጀክቱን በከፍተኛ በሚኒስትሪ በኩል ድጋፍና ክትትል እየተደረገ እየተሰራን ያለው ፈጣሪ ከረዳን፣ በዚህ ለአዲሱ ዓመት በዓል ውሃ ለሁለቱ ክፍለ ከተማዎች በማዳረስ በአጠቃላይ የውሃ ችግር አዳማ ላይ የነበረውን ውሃ ችግሩን እንቀርፋለን ብለን እየሰራን ያለ ነው። ደንብ ክፍለ ከተማ ላይ መሬት አለ። ቢያንስ 20 ሺህ ሚዝ ታንከር አስቆፍሬ ችግኝ አለ ማለት ነው። አሁን ለክረምት የምተክለውን ችግኝ ገጠር ነው፣ ይሄ የምተክለው በጋዝ ያ አፈላለሁ። ይሄን በማፍላት አጓጉዛለሁ። ያ በምንድን ነው? ሪዘርቨር በማዘጋጀት ውሃውን ለሊት ከፍታለሁ፣ ማታ አዘጋለሁ። ቀን አይገኝም፣ ለሊት ነው የምንቀደም። ስለዚህ የአሁኑ አያሳስበኝም፣ አያሳሰበኝም ማለት ነው። ሰፋ አድርጌ እንደሰራ የሚያስገድደኝ ሁኔታ ወይ ምቹ ሁኔታ ተፈጥረዋልና ውሃ ሁሉ ውሃ የማይገባበት ቦታ አለ፣ ሁሉም ይገባበታል። ስለዚህ የኔ ህይወትም ከሱ ጋር ነው። ቢቻል ማሳ ላይ ቢወጣል ደስተኛ ነው። እንኳን ምኖርበት አይደለም። ከፍተኛ የሆነ የውሃ ፍጆታ ያስፈልገናል። ጥራት ያለው ውሃ ያስፈልገናል። ለዚህ እንግዲህ በተለያየ መንገዶች ለመጠቀም ስንሞክር የነበረበት ነበረ። የውሃ ግዢዎች፣ ጉድጓድ መቆፈር፣ የመሳሰሉ ነገሮችን ስንሞክር የነበረበት ጊዜ ነበረ። አሁን በቅርብ ጊዜያቶች ግን ከከተማ አስተዳደሩ የሚመጣልን የውሃ መጠን ከፍተኛ ሁኔታ በመጨመሩና የመቆራረጥ መጠኑ በጣም ዝቅ በማለቱ አስተማማኝ በመሆኑ እነኚህ ችግሮች እየተቀረፉ ያሉበት ሁኔታዎች ናቸው ያሉት እና ወደፊትም እንግዲህ እንደ ተስፋ እንድናይ የሚያደርገን አሁን የተሰሩት ፕሮጀክቶች በከፍተኛ መጠን ውሃ እንደሚይዙእና ና ለረጅም ጊዜ አገልግሎት እንደሚሰጡ ተስፋ በማድረግ ይሄ ችግር ከዚህ በፊት የነበረው ችግር በአስተማማኝ ሁኔታ እንደሚቀንስ ወይ ደግሞ እንደሚስተካከል ተስፋ እያደረግነ ያለነው። ከእድገቷ ጋር የሚራመድ የንጹህ ውሃ አቅርቦት የከተማዋን እድገት ሁኔታን የመወሰን አቅም አለው። የአዳማ የንጹህ መጠጥ ውሃ ፕሮጀክትም የከተማዋን አሁናዊ የውሃ ፍላጎት ሙሉ በሙሉ ለመሸፈን የሚያስችል ከመሆኑም በተጨማሪ ከተማዋ በቀጣይ አስር ዓመታት የሚኖራትን ፍላጎት መሰረት ያደረገና ይህንን ፍላጎት ማሟላት በሚያስችል መልኩ የተሰራ ነው። ውሃ ምንጩ ጉድጓዱ በቂ ነው። ለሚቀጥሉት 20 ዓመት ነው። ውሃ ያው እንደምታውቁት ስታቀድ ወይም ዲዛይን ሲደረግ ለ20 ዓመት ይበቃል ተብሎ ነው። በቂም ነው፣ በቂ ውሃ ተገኝቷል። ባይዘበ እዚህ አካባቢ እንዳልኳችሁ ወደ 15 ጉድጓዶች ናቸው የተቆፈሩት። ትልቁ ጥልቀት 650 ጉድጓድ የተቆፈራል። 500 እንደዚህ አካባቢ ነው። በቂ ውሃ ተገኝቷል ማለት ይቻላል። ስለዚህ በቀጣይ ዓመታት ለአዳማ ከተማ በቂ የውሃ አቅርቦት ይኖራል ነው። አጠቃላይ የነበረውን ችግር ይፈታል መቶ በመቶ የውሃ ችግሩን ይፈታል ተብሎ ነው የተሰራው። ከዚህ አኳያ ስራዎቹ አሁን በመጠናቀቅ ላይ ናቸው። ሙሉ ለሙሉ ግንባታው አልቆ እንግዲህ ከተማ ውስጥ ተጨማሪ ተጨማሪ ስድስት ታንከሮች ነው የሰራ ነው። የውሃ ማጠራቀሚያ ሰባት ከተማው ላይ አንዱ ዳር ስለሆነ ነው። ሰባቱ ከተማ ውስጥ ናቸው። ሶስቱ ከኋላ መስመር ላይ ናቸው ያሉት። ነባር ደግሞ ሶስት ታንከሮች አሉ። አራት ታንከሮች አሉ ከተማ ውስጥ ነባር ስለዚህ በአጠቃላይ ወደ 11 የውሃ ማከማቻ ትልልቅ ሳይዝ እና መካከለኛ እዚህ ከተማ ውስጥ ይኖራል። የቧንቧ ዝርጋታ ደግሞ ከተማ ውስጥ አሁን ውስጥ ለውስጥ የተዘረጋው ወደ 17 አካባቢ ኪሎ ሜትር ተዘርግተዋል። በጣም ብዙ ነው። ይሄ ማለት ሁሉም ከተሞች ያው የራሳቸው ስታንዳርድ አላቸው። ከተሞቻችን በአራት አምስት ቦታ ላይ ካቴጎራይዝ አድርገናልና ከትልልቆቹ ጀምሮ እስከታች ድረስ ካቴጎራይዝ ተደርጓል። በዚህ ካቴጎሪ መሰረት ከፍተኛ ኢንቨስትመንት ይፈልጋል። እነዚህን ኢንቨስትመንት መንግስት አቅም በፈቀደ መጠን በጀት እየመደበ የክልል መንግስታትም እንደዚሁም ይሄ አብዛኛው የፌደራል መንግስት የውሃና ኤነርጂ ቢሮ ስራ ማነው? ሚኒስቴር ስራ ብቻ አይደለም። የክልል ቢሮዎችም እነዚህን ሁሉ አካተው ይዘው ስራ የሚሰሩበት ሁኔታ ነው ያለው እና የተቀናጀ ከክልሎች ጋራ አቋም ፈጥረን አንድነት ፈጥረን በጋራ እያቀድን የምንድበት ሁኔታ አለ። የተሻለ ፈንድ ማፈላለጉ ስራ ላይ ፎከስ አድርጓል ሚኒስቴር መስሪያ ቤታችን እንግዲህ፣ እነዚህን ፈንድ ማፈላለጉ የተለያዩ ፋይናንሰሮች አካባቢ ላይ ጥረት ያደረገ ነው። ከገንዘብ ሚኒስቴር ጋር በመሆን ይሄ ትልቅ ከፍተኛ ኢንቨስትመንት የሚጠይቅ ዋጋ ማስመለስ መርህ ላይ የተመሰረተ ስራ ከገጠሩ በተለየ ሁኔታ ለመስራት